በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በመጋቢት ሁለት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለጻድቁ አባታችን ቅዱስ ጎርጎርዮስ ረአዬ ኅቡዓት አመታዊ የዕረፍት በዓል በሰላም አደረሳችሁ፣ አደረሰን። ቅዱስ ጎርጎርዮስ ረአዬ ኅቡዓት። ቅዱስ ጎርጎርዮስ ሀገሩ ሮሃ ወይም ሶሪያ አካባቢ ሲሆን ራዩ ህዋት ምስጢራትን የተመለከተ ይባላል። ይህስ እንደምንድን ነው ቢሉ ቅዱሱ ተወልዶ ባደገበት ሀገር ይህ ቀረው የማይባል ኃጢአተኛ ሰው ነበር። ታዲያ ምንም ኃጢአተኛ ሰው ቢሆን በቤታችን ቅድስት ድንግል ማርያምን በፍጹም ልቦና ይወዳትና ያከብራት ነበር። በመዳን ቀን ጥሪም ትሪም ለንስሐ አበቃቸው። ከዚያች እለት ጀምሮም ቅዱሱ የእግዚአብሔር ሰው ንጹሕ የቤተክርስቲያን መሳይት ጽኑ የበረሃ ምሰሶ ሆነ። ድንግልም እመቤታችንም ከነስጋው ወደ ሰማያት ወስዳ ገነትና ሲኦልን አሳይታ ከአዳም፣ ኖህ፣ አብርሃም፣ ሙሴ፣ ዳዊትን ከመሰሉ ቅዱሳን ጋር አስተዋውቃ ከዚያም በላይ የሆኑና በሰማያዊ አንደበት የማይነገር ብዙ ምስጢርን አሳይታ ወደ ምድር መልሰዋለች። ቅዱስ ጎርጎርዮስ በሰማይ ወይም በገነት በነበረው ቆይታ ግብረ ቅዱሳንን ተመልክቶ እጅግ አድንቋል። በተለይ በፍጹምነት ድንግልናቸውን የጠበቁ ቅዱሳንና ቅዱሳት ደናግል አናኗራቸው ከአምላክ እናት ከሰማይ ንግስት ከእመቤታችን ከቅድስት ድንግል ማርያም ጋር መሆኑን አይቷል። የለበሱት ልብስም በፍጡር አንደበት ተከናውኖ ሊነገር የሚቻል አይደለም ይላል። የደናግል ፊታቸው ከፀሐይ ሰባት እጅ ያበራልና ግርማቸው ያስፈራል። ቅዱስ ሰው በዚያ በሰማይ ሳለ ደግሞ ይህንን ተመለከተ። የብርሃን ካባ ላንቃ ለብሶ ይመጣል። ቅዱሳን መላእክት በፊት በኋላ በቀይ በግራ ከበውት ሳለ እግዚአብሔርን ሊያመሰግን ጀመረ። እግዚኦ እግዚእነ ጥቀ ተሰብሐ ስም ከበድ ምድር፣ አቤቱ ጌታችን በምድር ሁሉ ስም የተመሰገነ ሆነ ሲል መላእክቱ በዝማሪያቸው አጀቡት። በዚህ ጊዜም ታላቅ መናወጥ ሆነ። ደናግሉም የቅዱሱን ሽማግሌ በረከት ተሳተፉ። ይህ አመስጋኝ ሽማግሌ ልበ አምላክ ጻድቅ የዋህና የእስራኤል ንጉሥ የሆነው ቅዱስ ዳዊት ነበር። በምን ታወቀ ቢሉ በበገናው። አንድም እመቤታችን አባቴ ዳዊት ብላ ስትጠራው ጎርጎርዮስ ሰምቷልና፣ በመጨረሻም እመቤታችንን በፍጹም ክብርና ግርማ ተመልክቷልና ሐሴትን አድርጓል። እመ ብርሃንም ተወዳጅና ንጹሕ ሰውነ ስትል ቅዱስ ጎርጎርዮስ መስክነዋለች። ስለዚህ ለዓለምም እንዲህ የሚል መልዕክት ልካለች። ልጆቹ ሄይ፣ ከብርሃን ጨለማን፣ ከደግነት ክፋትን፣ ከጽድቅ ልቅ ኃጢአትን ምነው መረዳችሁ? እኔ ስለ እናንተ በየቀኑ እየለመንኩ እንኋለሁ ወደ ጨለማ ገሃንም እንዳትወርዱ ባካችሁ ንስሐ ግቡ ትላለች እመቤታችን ቅድስት ድንግል ማርያም። ይህንን ለቅዱሱ ሰው ነግራው ቅዱስ ዳዊትን አስከትላ በግሩማን መላእክት ታጅባ ወደ ውሳጤ መንጦላይት የእሳት መጋረጃዎች ወደ ተተከሉበት ድንኳን ገባች፣ በዚያም ተመሰገነች። ቅዱስ ጎርጎርዮስም ከሰማይ ቆይታ መልስ ያየውን ሁሉ ጽፎ ለአበው ሰጥቷል። ስለዚህም ራእየ ሕይወት ምስጢራትን ያየ ይሰኛል። ቅዱሱ ተረፈ ዘመኑን በተጋድሎ ፈጽሞ በዚች ቀን አርፏል። የቅዱሱን መቤት ድንግል እመብርሃን መዓዛ ፍቅሯን ታብዛለን። መጋቢት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ራእየ ሕቡዓት ዘሐገረ ሩሃ፣ አቡነ መክፈልተ ማርያም ጻዲቅ ኢትዮጵያዊት፣ አባ መከራዊ ዘሐገረ ኒቆዮስ ወይም አደጋዊ ጻዲቅ ጳጳስና ሰማዕት ናቸው። ወርሃዊ በዓላት ደግሞ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻዲቅ ተአጋሲ ቅዱስ አቤል ጻድቅ ቅዱስ አባ ጳውሊ ገዳማዊ፣ ታላቁ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ህርያቆስ ዛገረብ ህንሳ ናቸው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማገኘት በእርሶ ያምኑ ዘንድ ላላችሁ ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ነው። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳሂቱን አነስተኛ መባ እንደተገበልክ ለሁል ጊዜ የሚያገለግለውን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቅርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃንና ትጉሃን መልአክ ጽማ እንደናግል እንዲሁም ደጋቆች መነኩሳት ወይ ጃዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ታዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመሰጠ ህሌና ያዳመጠ በደለኛን ሁሉ የምታስምር የጌታና እናቱ በማርያም ጸሎት ኢየሱስ ክርስቶስ ወይ በአንድነት ይማረ